ሰላም ሰላም ቤተሰቦቼ እንዴት ናችሁ? እንግዲህ ክፍል አንድን ክፍል ሁለትን ክፍል ሶስትን ሰርቼላችኋለሁ ባለፈው፣ በመጀመሪያ ፊደሎች። ዛሬ ደግሞ ይሄላችሁ የመጣሁት ይኸው ቃላት ምስረታ በማ በሀ በለ በመ በሰ በእነዚህ በሶስቱን እንጽፋችሁ በአራቱ ሀ ለ መ ሰ እነዚህን አራቱን እጽፍላችሁና ይጽፍላችኋለሁ እዚህ ጋር፣ ከዛ በእነዚህ ፊደላቶች ቃላት መስረት። አሁን ተመልከቱ፣ ዛሬ አንድ ቪዲዮ ለቀኩላችሁ። አራት ሰላሳ ሶስት ፊት ፊደላቶች አሉ። ከ ሰላሳ ሶስቱ ያው ተመሳሳይ ፊደላት ስላለ ሀያ ስምንት ነው። ስለዚህ ሰባት ቪዲዮ ብለቅላችሁ ሰባት ቪዲዮ በሰባት ቀን ወይም በሰባት ቪዲዮ ትጨርሱታላችሁ። ፊደሉ ፊደሉን ጨረሳችሁት ማለት ቃላት መስረት እንዳልኳችሁ በጣም ቀላል ስለዚህ አሁን ዛሬ እየላችሁ መጣሁት አራቱን ፊደል ነው። ይኸው ሀ ለ ከዛ እዚህ ጋር መሰ አሉ። እነዚህ በደንብ ያዟችሁ፣ እየደጋገማችሁ ከያዛችኋቸው፣ ከዛ ደግሞ ቀጣይ ይሰራላችኋል። ረ ሸ ቀ በ ሸ አራት አራቱን በቀን ማለት ነው። ስለዚህ እነዚህም በደንብ ተከታተሉኝ። እዚህ ጋር አስነብባችኋለሁ ፊደላቶች አሁን ለፊደልም ጀማሪ ለቃላትም መስራች በቃ አሪፍ ነው ማለት ነው። የመራ ፊደላት የማታውቁ ልጆች ፊደላት እዚህ ጋር አስተምራችኋለሁ። ከዛ ቃላት እዚህ ጋር እነዚህ ቃላት የመጡ ካላችሁ ከነዚህ ከፊደላቶች ነው። ከነዚህ ከፊደላቶች አንድ ጋር በማድረግ እነዚህን ቃላቶች እንትንላለሁ ማለት ነው። ስለዚህ በደንብ ተከታተሉኝ። ዛሬ ፈታ ብለን እየሳቅን ነው የማስተምራችሁ። እየሳቁ እናንተም እየሳቃችሁ ነው ምጽፉት፣ እየሳቃችሁ ነው የምትከታተሉኝ። ስለዚህ ፈታ ብላችሁ ተከታተሉኝ። አሁን ከመጀመሪያ ላስጀምራችሁ አሁን እንግዲህ የመጀመሪያ ፊደላት የሚባሉ አሉ። አንደኛ አንደኛ ፊደላት ማለት የመጀመሪያ ፊደል ማለት ነው። ሁለተኛ ፊደል የምንላቸው እነዚህ ናቸው። ሶስተኛ ፊደል የምንለው እነዚህ እግራቸው ሸፋፋ። አሁን ሁለተኛ ፊደላቸውን ከመጀመሪያ ፊደል የሚለዩት ተመልከቱ። ጎናቸው ላይ ምን አለ? ቅጥል አለ። እዚህ ጋር ብትመጡ የመና የሰ የጎናቸው ላይ ቅጥል አለ። ሰላሳ ሶስቱ የአማርኛ ፊደላት ጎናቸው ላይ ምን አለ? ቅጥል አለ። ሁለተኛ ፊደሎች ሁለተኛ በአጠቃላይ ስንት ፊደላት አለ ሰባት ፊደል አለ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንተኛ አለ ስምንተኛውን ለብቻው ሰራላችኋለሁ ስለዚህ አንደኛ ቤተሰብ የምንላቸው የመጀመሪያ ሀ ሁለተኛ ፊደል የምንለው ሁ ሶስተኛ ፊደል ሂ አራተኛ ፊደል ሃ አምስተኛ ፊደል ሄ ስለዚህ እዚህ ጋር ስድስተኛ ፊደል ህ ሰባተኛ ፊደል ሆ ስለዚህ ሀ

ልሎ እሺ። አሁን ሃ ሁ ሺ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ። ስለዚህ እነዚህ ፊደላቶችን ካያችኋቸው ተመልከቱ። ሁለተኛ ፊደሎች ተመሳሳይ ናቸው። ሶስተኛ ፊደሎች እግራቸው ላይ ምን አለ? ሸፋፋ ናቸው። አራተኛ ፊደሎች ከስተቀኝ በኩል እግራቸው ረጅም ነው። አምስተኛ ፊደሎች ደግሞ ቀለበት አላቸው እግራቸው ላይ ቀለበት። ስድስተኛ ፊደሎች እና ሰባተኛ ፊደሎች የሁሉም ፊደላቶች ይለያያሉ። ስለዚህ አሁን በደንብ የምትዙት እስከ አምስት ያሉትን ከያዛችኋቸው በጣም ቀላል። እሺ ወደ መን እንሂድ። መ ሙ ሚ ማ ሜ ም ሞ ሞ

ይሄ መ ነው። ይሄ ሰ ነው። ኤቭሪቲንግ የትም ቦታ ስታገኙት ይሄ መ ነው። በቃ ሁለተኛ ፊደሎች ተመልከቱ፣ ሙ ሱ፣ ጎናቸው ላይ ቀጥላለ። ሶስተኛ ፊደሎች ሚ ሲ። አራተኛ ፊደሎች ማ ሳ። አምስተኛ ፊደል ሜ ሴ፣ አያሸት ቀለበት አላቸው። አምስተኛ ፊደል ስድስተኛ፣ ም ስ። ሰባተኛ ሞ ሶ ስለዚህ እነዚህን ፊደላቶች በደንብ ይሄ ሃ ነው። ይሄ ለ ነው። ይሄ መ ነው። ይሄ ሰነ። ስለዚህ እነዚህን ቃላቶች እንመሰረታለን። እነዚህን ቃላቶች ስለዚህ ይሄ መጀመሪያው ተመልከቱ። ይሄ ሃ ነው ብለናል። አለ ሃ ይሄ ሃ ከሆነ ይሄ ማን ነው? ተመልከቱ። እዚህ ጋር ቀጥል አለበት እንበለው ለሉ ሊ ላ ሌ ል ሎ ባታውቁት እንኳን ኬቦርዳችሁ ላይ ሄዳችሁ ይህን ቅርጽ ያለው መጨረሻ ነው ብላችሁ ለንስከሎ ስትወጡ ሎ የሚል ድምጽ ይሰጣችኋል። ስለዚህ በአንድ ላይ ሀ ሎ ሀ ሎ ይሆናል ማለት ነው። ይሄ ፊደል ማን ነው? ጎኑ ላይ ይቀጥላለበት። የሀ ቤት ሁለተኛው ነው። የሀ ቤት ሁለተኛው ማለት ድምፁ ማን ነው? ሀ ሁ፣ ሁ ነው ማለት ነው። እሺ፣ ይሄ ማን ነው? ሉ ሉ ማለት የለቤት ስንተኛው ነው? ሁለተኛው ለ ሉ ስለዚህ፣ ይሄ ሁ ነው ይሄ ሉ ነው። በአንድ ላይ ሁሉ ሁሉ ይሆናል ማለት ነው። እሺ ይሄ ፊደል ማን ነው? የሀቤት መጨረሻው የሀቤት መጨረሻው የሀቤት መጨረሻው ድምፁ ማነው? ሲንበለው ሀ ሁ ሂ ሃ ሄ ህ ሆ ሆ ነው ያሉ ሆ ይቺ ማነች? የሃቤት ነች። አምስተኛው ሃ ሁ ሂ ሃ ሄ በአንድ ላይ ሆ ሄ ሆ ሄ ይሆናል ማለት ነው። እሺ አሁን ወደ ቀጣይ ንሄድ። አሁን እያቆማችሁ እናንተ መጻፍ ትችላላችሁ። ወደ ቀጣይ ስንሄድ ወደ ለ ገባ ነው። ይሄ ሎ ነው፣ ቅድም ተነጋገር ይሄ ሎ። ይሄስ ይችኛዋ ፊደል ነች። ይችኛዋ ፊደል ድምጿ ማን ነው? እስኪ ለ

ሉ ሊ ላ በአንድ ላይ ሌላ ሌላ ይሆናል ማለት ነው። እሺ እዚህ ጋር ስንሄድ ደግሞ ይሄ ላ ነው ብለናል። ይሄ ሎ ነው ብለናል። ላሎ ላሎ ይባላል ማለት ነው። በአንድ ላይ ላሎ። እሺ አሁንም በለ አልጨረስንም። ይቺ ማን ነች? ሶስተኛው የለቤት ለ ሉ ሊ። ይሄንኛው ለ ሉ ሊ ላ ሌላ ሌላ እሺ። ይችኛዋ ሊ ይችም ሊ ተመሳሳይ ስለሆኑ ሊሊ ሊሊ ይሆናል ማለት ነው። ከዛ ይሄንኛው ላ ነው፣ ይህም ላ ነው። በአንድ ላይ ላላ ላላ ይባላል ማለት ነው። ላላ። አሁን በለጨረስን። አሁን ደግሞ እዚጋሉ ይሄ ማን ነው? ሎ ለሉ ሊ ላ ሎ ሎ። ስለዚህ ሎ ነው። ይሄ ደግሞ ለውስጥ አደለም፣ ሀ ውስጥ አደለም። ስለዚህ የጋ ነው። እዚ ጋ መ መ ሙ ሚ በአንድ ላይ ሎ ሚ ሎ ሚ ይሆናል ማለት ነው። እሺ ይሄ ደግሞ የመቤት ነው እንበለው። መ ሙ ሚ ማ፣ ማ ነው ማለት ነው። አራተኛው ማ። ይሄ ማን ነው? ሎ ማ ሎ ይሆናል ማለት ነው። እሺ ይሄስ ሎ የለቤት ሁለተኛው ነው። ለሉ ሉ እቺ ማለት ሲ ሲ ማለት ሰ ሱ ሲ ሉሲ ሉሲ ይሆናል ማለት። ስለዚህ ይህንኛውን ፓርት ጨረስን። ወደዚህኛው እንሄድ። ወደዚህ እንሄድ። ደግሞ እነዚህ ይሄ ይሄ ይሄ ሶስቱ፣ እነኝ ረድፎቹ በማን የተሰሩት? በመና በሰ ነው። ስለዚህ የመጀመሪያው ይሄ መ ነው። ይቺ ማነች? ሰ ሱ ሲ መሲ መሲ ነው ማለት ነው። እሺ ይሄስ ማ ይሄ ሞ ምክንያቱም መሙ ሚ ማ ይሄ ማ ነው። ይሄ ሞ ነው። ማ ሙ ይሄስ ማ ይሄስ ማ ተመሳሳይ ነው። ማማ ማማ ይሆናል ማለት ይቺስ ሚ ችኛስ ሚ ስለዚህ አንድ ላይ ሚሚ ሚሚ የምትባለች የኔ የተከታተለች ሊሆን ይችላል። ስለዚህ ሚሚ ብላችሁ ትይዛላችሁ ማለት ነው። መሲም እንደዚሁ መሲም የምትባል ማሞም የምትባል እንደዚሁ። ስለዚህ ሚሚ ባላል ማለት ነው። ሚሚ ስትሉ መሙ ሚ ይችኛዋ መሙ ሚ። ስለዚህ ተመሳሳይ ስለሆኑ ትደግሙታላችሁ። ሚ ሚ ስትሉ ቃላት ይፈጥርላችኋል ማለት ነው። ሚሚ እሺ። ይችኛዋ ሙ መሙ ይችማለች። ሴ ሰ ሱ ሲ ሳ ሴ በአንድ ላይ ሙሴ ሙሴ ይሆናል ማለት ነው። ይህስ ቺማን ትፈልጥ መስላችኋለች? ድረሱባት እናንተ ድረሱባት። እስቲ መ ሙ ሚ ማ ሜ ም ም ነች ማለት ነች ም ይችስ ሰ ሱ ሲ ሳ ምሳ ምሳ ይባላል ማለት ነው። ምሳ እሺ አሁን ደግሞ ይች ወደ ቀለበቷ እንሂድ። ሜ ቺ ሜ ነች መ ሙ ሚ ማ ሜ በአንድ ላይ ሜሲ ሜ ሲ ሜሲ ይባላል ማለት ነው። እሺ ይቺስ ሳ ግራ ጣራ ነች። ሰ ሱ ሲ ሳ ይቺማ ነች ሚ ሳሚ ሳሚ ይባላል ማለት ነው። ይቺ ፊደል ማን ትመስላችኋለች? ይቺን መስላችሁም ስ ነች። ሰ ሱ ሲ ሳ ሴ ስ ስ ከዛ ይቺ ማን ነች? ምን ነች? ስም፣ ስም ምናምን። ስለዚህ አሁን ስጽፉ እናንተ በተለይ ቴሌግራም ግሩፕ ላይ የምለቁ ልጅ ልጆች ቴሌግራም ያላቸው ልጆች መማር የምትፈልጉ ልጆች ስትመጡ እና እኔ ጋር የምትማሩ ልጆች ይችን ስም የምትለው አንጽፋችሁ ስም፣ ወይ መሲ ሊሆን ይችላል፣ ወይ መዳኒት ሊሆን ይችላል፣ ወይ መሪም ሊሆን ይችላል፣ ወይ ፋጡማ ሊሆን ይችላል። ስም ፋጡማ። ስም ማለት ስሜ ይሄን ይመስላል። ስም ብላችሁ ጽፋላችሁ።

ይችስ ምን ምክንያቱም ልነች ከዛ ምን ህልም ህልም ይኖራችሁ ሺ ህልም ካላችሁ ማንኛው ነገር የማይቻል ነገር የለም ህልም ይባላል በተለይ ስደት ላይ ያላችሁ ልጆች መማር እየፈለጋችሁ ይሄን አክሰስ ላታገኙ ትችላላችሁ ከዚህ በፊት አሁን ላይ ግን በጣም ብዙ ጓደኞቻችሁ እየተማሩ ነው ዱባይ ሳውዲ የምትኖሩ ልጆች ስለዚህ ፈታ ብላችሁ መማር ትችላላችሁ ማለት ነው ስለዚህ ህልም የስ ላ ለ ሉ ሊ ላ ላ ከዛ ይቺ ማነች ምን ላም አልቆ ማለት ነው። ስለዚህ ጨረስን ማለት ነው። እነዚህን ጽፋችሁ እነዚህን ፊደራቶች አራቱን ካላችኋቸው ቀላል ነው። አንዴ ለበልላቸው ሀ ሁ ሂ ሀ ሄ ህ ሆ ለ ሉ ሊ ላ ልሎ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ። ስለዚህ እነዚህን አራቱም ፊደላቶች አንድ ሁለት ሶስት አራት፣ እነዚህን አራቱም ፊደላቶች አውቃችሁ ይህንን ሁሉ ቃላት መሰረት ማለት። ስለዚህ እነዚህን ፊደላቶች እያነበባችሁ እየጻፋችሁ ላኩልኝ? በዚህ ስልክ ቁጥር መማር የምትፈልጉ ልጆች ይኸው ስልክ ቁጥር ያለላችሁ። ዋትሳፕ ላይ ቴሌግራም ላይ ኢሞ ላይ አዋሩ። ምንም ፍትት ብላችሁ ማለት እየሳቃችሁ ነው ማውራት ያለባችሁ እንጂ ተጨናንቃችሁ ሲልደውልለት ወይስ አልችልም እችላለሁ እቀጥላለሁ አልቀጥልም አይባልም። በቃ መማር ካለባችሁ መማር አለባችሁ። ቢኮዝ በአሁኑ ሰዓት ግዴታ ነው መማር። ጀስት ባንክ ቤት እንኳን ስትሄዱ ብራችሁን ለማውጣት እንኳን መጽሐፍ ያስፈልጋችኋል። በጣም ብዙ ነገር መጽሐፍ ቅዱስ ብታነቡ ቁርአን ብታነቡ ብዙ ነገር ያስፈልጋችኋል። ስለዚህ ማንበብ ሙሉ ሰው ያደርጋል። ስለዚህ ለዛሬው እየላችሁ የመጣሁት ይህንን ነው። ቀጣይ አሪፍ ፊደል ደግሞ ሌላ ቪዲ አራቱ ፊደላት ደግሞ እንደዚ ደግምላችኋለሁ። ለዛሬው እየላችሁ የመጣሁት ይህንን ነው። ይመቻችሁ። ይወዳችኋለሁ። አዲስ ቤተሰብ ሆናችሁ ያው ሰብስክራይብ መቼም ታደርጋላችሁ። ላይክ ኮሜንትም እያደረጋችሁ አበረታቱ፣ ሞር እንድሰራላችሁ ከዚህ የበለጠ። ስለዚህ ለዛሬው ይህን ነው። ይመቻችሁ። አመሰግናለሁ። ቻው